በካሬ 81000 ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 ባለ አንድ መኝታ በ631 ሺ ብር ባለሁለት መኝታ በ1 ሚሊዮን ብር ባለ ባለሶስት መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቅርበንላችኋል። ልብ ይበሉ፣ ይህም ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናል ይሆናሉ ለበለጠ መረጃ ይደውሉ። አባይ ሆምስ። ሄሎ፣ ጤና ስጥልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ። በያላችሁበት ሰላማችሁ በእጅጉ የበዛ ይሁን። ድምፄ ይሰማል ብዬ ተስፋ አረጋለሁ። አለው፣ እታያለሁ፣ ዳሰሳለሁ፣ ይጨበጣለሁ። ድምፄ ይሰማል አይ ቲንክ አሁንም ችግር አለ። አዲስ ሶፍትዌር ተጀምሮ በደንብ ቻትሩም ላይ ያላችሁ አይደለ? ቻትሩም ክፍት ነው። ቻትሩም ክፍት ነው። እስቲ የምሰማችሁ ከሆነ አንዳንድ ጻፍልኝ። ዳኛ አይቼ አለሁ። በቻት ውስጥ እየጻፋችሁ እንደሆነ ያሳየኛል፣ ግን በደንብ ልታይ አልታይ ለምን አውቶማቲካሊ እንደሚቀይር አላውቅም ለምን አውቶማቲካሊ እንደሚቀይር አላውቅም። አሁን ተስተካክሏል። አይ ቲንክ አሁን አሪፍ ይሆናል። አላችሁ ሁሉ ሰላም፣ ሁሉ አማን ነው። በጣም አርፍጄ ነው የገባሁት። ኦኬ፣ ሀሊማችን ገብተሻል። ከየት ከየት ሆናችሁ ነው ፕሮግራም እያያችሁ ያላችሁት፣ እየሰማችሁ ያላችሁት፣ እየተከታተላችሁ ያላችሁት? እሱን ብትገልጹልን በትልቅ አክብሮት የምናየው ነው የሚሆነው። አንዳንድ ሁሉም ከጻፈ ሌሎች እንዲደርስ ሼር ካደረጋችሁ ላይክ ካደረጋችሁ፣ ጊዜያችሁን በፍጥነት ለመቆጠብ ጥረት አደርጋለሁ። ኮይኳል ሰላም ብያለው። ኢብራሂም ሰላም ብያለው። ስሳይ ማይቲክል ሰራዊት እብሮኖር ብያለው። ነምበር ዋን ፋን ነው ዛሬ የልብ ቅርጽ በመንካት አንደኛውናል። ፊልምስ ሪቪው ሰላም ብያለሁ። ስናፍቅሽ ወይ ስንቅነሽ፣ አብዱል ሐኪም ሀይሚ፣ ሁላችሁንም ሁላችሁንም ከዱባይ ስንቅነሽ፣ ሌሎቻችሁ ከየት ነው? ሰላም ሀይሚ። ዛሬ በዋናነት እንግዲህ የሁሉንም ሰው ትኩረት ሲቦ የዋለው የህወሀት ክንፍ የሆነው ወራሪው ኃይል ነው። ወራሪው ኃይል ከትላንትና ማታ ጀምሮ የአፋር ክልልን ወረራ ማድረጉ ይታወቃል። ወረራ ካደረገ በኋላ እንደ ሁል ጊዜም ተሳስቶ ከተሳሳተ በኋላ ነው የሚገባው። ስህተቱ በዓለም አቀፍ ሚዲያ ተዘግቦለታል። ምናልባት ስህተቱን በደንብ ለማስተካከል አሁን እየጣረን ያለው ግን ኢትስ ኦልሬዲ አርፍዷል። ብዙ የዓለም ሚዲያዎች በዚህ ዙሪያ ብቻ ነው መግለጫ መረጃ ለማካፈል መውደው ዓለም አቀፍ መገናኛ ብዙኃን የዋት ታጣቂዎችን እንግዲህ እየገለጹ ያሉበት ሁኔታ ሕግ የምጥስ ስምምነት የጣሰ ነው። ስምምነት መጣስ ብቻ ሳይሆን ወደ ጎረቤት ክልል መግባቱንም፣ መግባት ብቻ ሳይሆን ታክስ መክፈቱንም፣ ማፈናቀል መፈጸሙንም እየጻፉ ነው ያሉት። እንግዲህ ይሄ ከጻፉት ብዙዎች መካከል ኤፒኤ ኒውስ ጽፏል። እሱ ቲፒኤልኤፍን ወደ ጎረቤት አፋር በመዝለቅ ትንኮሳ መፈጸሙን ዛሬ አሰራጭቷል። ሌላኛው አፍሪካ ጋዜጣም ኢትዮጵያ አፋር ሪጅንን የቲፒኤልኤፍ ታጋዮች ድንበር ጥሰው መግባታቸውንና የተወሰኑ ወረዳዎችን አሜን ቦታዎችን መቆጣጠራቸው ጽፏል። ሌላኛው አልአረቢያ የእንግሊዝኛው ክፍልም የኢትዮጵያ አፋር ክልል እንደተጠቃ የጠቃው ያጠቃው ደግሞ የትግራይ ኃይሎች እንደሆነ ጽፏል። አልጀዚራም የትግራይ ተዋጊ ኃይሎች ይላል የአፋርን ክልል መውረራቸውንና እሱም በአካባቢው ላይ ውጥረት እንዲነግስ ማድረጉን ጽፏል። አህራም ኦንላይንም የኢትዮጵያ አፋር ክልል እንደተጠቃ የዚህ ጥቃት ፈጻሚም የትግራይ ክልል ታጣቂ እንደሆነ ይህም በዚህም ጉዳይ የአፋርን ወገኖቻችንን ሕይወት ሊጎዳ የሚችል ነገር ጽፏል። እግረ መንገዱንም የአፋር ክልል ባለፈውም ጥቃት ጊዜ የደረሰበትን ጉዳት አንስቷል። እንግዲህ ከዚህ በኋላ ምን ሊመልሱ እንደሚችሉ አይታወቅም። ኦልሬዲ ጦርነት መጀመራቸውን ተኩስ መክፈታቸውን በአደባባይ እነሱም ገልጸዋል። የሳተላይት ምስሎችም ያሳያሉ። የዓለም አቀፍ ሚዲያም ዘግቧል። የለምልም ልዩነት ማለት ነው። እርስ እርሳቸውም አልተስማሙ። ዛሬ አንዳንዶቹ ጋር ዞር ዞር ስንል አንዳንዱ ውሸት ነው ለማለት ይሞክራል። የፌዴራል መንግስት ያለው ነገር ውሸት ነው፣ ዝም ብሎ ወሬ ነው የሚወራው ይላል። አንዳንዱ ደግሞ ጀግኖቻችን ገብተው ቦታ ቦታ ይዘዋል ይላል ነው እርስ በርሳቸው እንኳን ተናበው መዋሸት እየቻሉ አይደለም። አንዳንድ መረጃዎች ደርሰውናል። መረጃዎቹ እንደሚያሳዩት ከሆነ የሽብርተኛውና የአፍሪካ ቀንድ ነቀርሳ የሆነው የህግደፍ አባላት ወደ ትግራይ የተለያዩ ከተሞች እንዲንቀሳቀሱ ተደርጎ የተንቀሳቀሱ ደግሞ መታወቂያ ተሰርቶላቸው፣ እነዚህ ገዳይ እስኳዶች ናቸው፣ ወደ የተለያዩ የትግራይ ከተሞች እንዲበተኑ ነው የተደረገው። ከተበተኑ በኋላ መታወቂያ ተሰርቶላቸው፣ የተወሰኑ ተይዘዋል። የተወሰኑት ተይዘዋል። ቦታዎችን መጥቀስ አስፈላጊ ሆኖ አልታየኝም። ቁጥራቸውንም መጥቀስ አስፈላጊ ሆኖ አይታየኝም፣ ለዚህ ለደናቁርት ስብስብ ተጨማሪ ጥንቃቄ እንዳይሆን። ነገር ግን ያም ህብረተሰቡ እንድመለከት ዞር ዞር እንድል ከህብረተሰቡ አይነት ስለማይሰወር የተወሰኑት በቁጥጥር ስር ውለዋል። ነገር ግን ያ ትሬንድ እንዳለው ለመግለጽ እወዳለሁ። ከቲፒኤልኤፍ ጋር በመተባበር ነው እንግዲህ የትግራይን ህዝብ ለተለያየ ጥቃት ለማድረስ እየሞከረ ያለው የአፋር ጀግኖች እንግዲህ ሌላ ስም አላቸው፣ የምድር ድሮኖች ምንላቸው። ዛሬ የተወሰነ እንቅስቃሴ አድርጓል። በዛ እንቅስቃሴም ትንሽዬ ተመጣጣኝ በሚባል መልኩ ያው የአፋር ተመጣጣኝ ለደብረ ጽዮን ኃይል ከባድ ፈተና ሆኖበታል። ያ እርምጃ ወስደዋል ተወሰነ እሱ ላይ ብዙ ማለት አልፈልግም። የተወሰዱትን ጭኖ ለመጓዝ እንደ በፊቱ ፍላጎት አላሳየ። ምናልባት ትግራይ አካባቢ ያሉ ወንድሞቻችን በመረጃ እንዲሆን ከጦርነቱ ማፈግፈግን እንደ ሞት ቅጣት ወስዷል። ህግደፍ ነው ይህን ያዘዘው። ዛሬ የተወሰኑት በዛ የተሰዉ አሉ። ይሄ ጦርነት ተገቢ አይደለም የኛ አይደለም ብሎ ለማፈግፈግ የሞከሩትን ከኋላ እርምጃ ወስደዋል። በተቻለ መጠን ደግሞ ቁስለኛ ሆኖ ወደ መሀል ሀገር እንዳይመጣ ወደ መሀል ትግራይ እንዳይመጣ ወይ መዋጋት ወይ ማለቅ የሚል ስትራቴጂ ህግደፍ አዟል። ያ ዛሬ ሲተገበር ውሏል እንደ መረጃው። ያ በጣም አሳዛኝ መረጃ ነው። ምናልባት ትግራይ አካባቢ ያሉ ወንድሞቻችን ይሄን ቢያቁት አይከፋም፣ ጥቅም አለው ተብሎ ስለሚጠበቅ ይህንኑ መረጃ እንዳስተላልፍ ተጠይቅ ያለው መረጃውንም ማስተላለፍ ያለው እዛ አካባቢ ያላቸው እንግዲህ ትግራይ ወንድምቶቻችን ነገር ይሁን በጥንቃቄ እንድትከታተሉ ለማሳሰብ እንወዳለን። ሌላው አንድ መረጃ ቀን ጠዋት ጠዋት ባስተላለፍኩት ላይ ስለ ቴድሮስ አድሃኖም አንስቼ ነበረ። የአድዋ አባል ባለመሆኑ ምክንያት ከፍተኛ ውስጥ ለውስጥ ከፍተኛ ዘመቻ ለመጀመር እየተዘጋጁ ነው ያሉት አንዳንዶች ቡሊ ማድረግ ጀምረው ነበር ብዬ ነበር። ቴድሮስ አድሃኖም የአድዋ ሰው አይደለም፣ የአድግራት ሰው ነው። አንዱ ከአድግራት አካባቢ ነው የሚመዘዘው ሰው የአድዋ ሰው ካልሆንክ መቼም ቢሆን የዚህ ኃይል ተጠቂኖ የምትሆነው ማለት ነው። የዚህ ያህል ተጠቂኖ የምትሆነው የገረመኝ ነገር ምናልባት ቴድሮስ ሰዳኑም በአደባባይ ዶክተር ቴድሮስ ሰዳኑም በአደባባይ በበለ በዓለም አቀፍ ሚዲያዎችም የገዛ ዘመዱ በጦርነት ህይወቱን እንዳጣ በተደጋጋሚ ሲያሳውቅ ነበር። እሱን ታስታውሳላችሁ አይደል? እሱን ታስታውሳላችሁ አይደል? በተደጋጋሚ ያን ሲያስተላልፍ ነበረ። ነገር ግን ዛሬ ባገኘሁት መረጃ የተገደለው የእሱ ዘመድ ከትግራይ ነው መረጃ የመጣው። ግድያ ነው የተፈጸመው በዘመዱ ላይ። ግድያውን የፈጸሙት በገዛ ቤቱ ነው። ግድያን የፈጸሙት በገዛ ቤቱ መሆኑ ብቻ ሳይሆን ግድያን የፈጸሙት የሻቢያ ወታደሮች ናቸው። ይህን ነገር ይሆን በወጉ የሚያውቁ ናቸው። ያ እንዲሆንም የተፈቀደው ህግደፊም ለይቶ ሲገድል የነበረው የአድዋ ሰዎችን ትቶ ከአድዋ ውጭ ያሉትን ለይቶ ይመግደል ነበር። በዚህ ምክንያት ነው የእሱም ዘመድ በሻዕቢያ በቤቱ በገዛ ቤቱ እንዲገደል የሆነው። ሌላው አንድ ደረሰኝ መረጃ፣ ይሄም መረጃ ለሌሎች እንዲደርስ ሼር አድርጉ፣ ላይክ አድርጉ። ቤተሰብ ይሄ መረጃ የሞንጆሪኒዮ ጀኔራሎች በዚህ ጉዳይ ላይ ያነሱትን የራዲዮ ምልልስ በትግራይ ነፃ ትግራይ ሰላም ኃይል በሚባሉት እጅ ገብቷል። ያ መረጃም ይወጣል የሚል ከፍተኛ ስጋት አላቸው። በዋናነት ያ የስልክ ልውውጥ ድምፅ እስካሁን በእጃቸውን አልደረሰም። ነገር ግን ያ መረጃ ከወጣ ላለፉት 5 ዓመታት የስብሐት ነጋ ቤተሰቡ የወንጀል ቡድን ከሂቱ ጋር ተደምሮ ማለት ነው እንግዲህ የሰሩት ስራ በአደባባይ ይወጣል ተብሎ ይጠበቃል። ያ ስጋትም አላቸው። ያንም ለመሸፈን ነው የሚያደርጉትን ሁሉ የሚያደርጉት። እንግዲህ ለተከታታይ የስብሀት ቤተሰብ ለተከታታይ ትውልድ ሀገሪቷን ብቻ ሳይሆን በተለየ ሁኔታ ክልሉንም ሲያደሙ ቆይተዋል። የትግራይ አካባቢ በሰፊው እየተወራ ያለው ይሄ ጦርነት በስሙ ይጠራ ይሄ ትንኮሳ በስሙ ይጠራ ነው የሚባለው የትግራይ ጦርነት አይደለም። እንደውም አንድ ስም አለ ወይ፣ ስም ልጥራ ልጥራ አላቅም። ጥረ የምትሉት አንዳንድ ጻፉልኝ፣ በትግራይ ውስጥ እዛ ትግራይ አካባቢ ያላችሁ የተለመደ የመጣ ቃለው። ለዚህ ጦርነት የተሰጠ ስም አለ። አንደኛ ውጊያው የአንድ አውራጃ ውጊያ ነው፣ የአውራጃ አድዋ አውራጃ ይባላል። የአንድ ቤተሰብ ነው፣ የስብሀትና የስብሀት ቤተሰብ ይባላል። ያ ቤተሰብ የስብሀት ቤተሰብ ይባላል። የውጊያውም ስም ወጥቷል። የውጊያው ስም የመንደፈራ ድቃሎች ውጊያ ይባላል። ቃሉ ትክክል ነው አላቅም። ለምን መንደፈራ የመንደፈራ ድቃሎች ውጊያ ይባላል። የመንደፈራ ድቃሎች ውጊያ ለምን ተባለ? ማውቀው ነገር የለም። የገባችሁ የምትሉት ነገር ካለ ለማንበብ ዝግጁ ነ። ትናንትና አንድ ሰው እንግዲህ አንድ የቅድሞ አምባሳደር በአስመራ አድርጎ ወደ አሜሪካን ለሞተው ዲፕሎማሲ መጓዙን ተናግሬ የነበረ። ሌላም አንድ ሰው ትላንትና ድንበር አቋርጧል። ይህን ሰው ምታውቋላችሁ? ይህን ሰው በደንብ ስክሪን ላይ ላድርግ። ምታውቋላችሁ? ይህን ሰው ማን ነው ስሙ? ስሙን የሚጽፍ ካለ ስሙን የሚጽፍካለ እስቲ ይሄም ደመጣች ከሆኑ ከህወሀት ጀነራሎች መካከል አንዱ ነው። አንዳንዶች መልከ ጥፉ ነው ይላሉ። እኔ መልከ ጥፉም ብቻ ሳይሆን ልበ ጥፉም ባህሪያ ጥፉም እላለሁ። ስሙን የሚያውቃለ የቅጽል ስሙ ጀነራል ሸሪፎ ይባላል። ጀነራል ሸሪፎ ይባላል የቅጽል ስሙ ነው። እንግዲህ ይሄ እሱ ትላንትና ወደ አስመራ መስመር አቅንቷል። ይህን ሰው ለየት የሚያደርገው ልጅ ሴት ልጅ አለችው። ምናልባት ሴት ልጁንም እንደውም ትታያለች። እቺ ሴት ልጅ እና አዲስ አበባ ጉዳይ አለን እንመለሳለን። እቺ ሴት ልጅ አንዳንዶች እሷንም እንደ መልከጥፉ ለማንሳት ይሞክራሉ። ከአባት አንጻር መልከጥፉ አይደለም እሱ እኔ ጉዳይ አይደለም መልከጥፉ ቀይ ባህርን የሰሜናውያን መጥፊያ አጀንዳ በሚል ነው ውይይት የምታዘጋጀው። እቺ ዚህ የገዳይ የነፍሰ ገዳይ ነፍስ በላ ብዙዎች እንደሚሉት የመልከ ጥፉ ብቻ ሳይሆን ልበ ጥፉ፣ አመለጥፉ በቃ አእምሮ ጥፉ፣ ሁሉ ነገሩ ጥፉ የሆነ ሰው ልጅ ናት። ታስራ ነበረ። አዲስ አበባ የታሰረችው እንግዲህ በጥፋቷ ነው። ለምንደተፈታች አይታወቅም። የአባቷን ገዳይነት በፍጹም ልበ ሙሉነት የምትደግፍ የሚዲያ ሰው ናት ጋዜጠኛ ናት ብላ እራሷን ትጠላለች እነዚያን ጋዜጠኝነት አይሆንም አክቹዋሊ አባት ስለሆነ መደገፍ የለበትም ገዳይ ከሆነ አባትም ቢሆን መወቀስ አለበት ቤት ጋዜጠኛ ስትሆን ትክክለኛ ነገር ነው መውጣት ያለበት እንግዲህ ይሄ ሰው ገና ጦርነቱን ከመለኮሳቸው በዚህ እድሜ በባከነ እድሜም ላለመሞት ነው ህይወቱን ለማዳን ወደ ጌቶቹ አለቆቹና አዛዦቹ ወደ ሆነው ኃይል ያመለጠው ያ ያድነዋል። የምናየው ነው የሚሆነው። በዚህ ዘመን በዚህ ዙር ላይ ህግደፍን በምድር ላይ የሚያድን ሌላ ኃይል የለም። ህግደፍን የተማመነ ሁሉ አሁን ወደ ህግደፍ እየሄደ ነው ያለው። ህግደፍ ለራሱ መሄጃ እየፈለገ ባለበት ሰዓት ነው እንግዲህ ህግደፍ ወደዛ እየሄደ ያለው። ይህን ፎቶ የምታውቋላችሁ ይህ እንግዲህ ትላ ዛሬ በመቀሌ ላይ ዳኞች አንድ ውሳኔ ያስተላልፈዋል። በጣም አስገራሚ ውሳኔ ነው። ይህን ግለሰብ ምትክል መሀል ላይ እንትን ያደረገው ይሄ ማስክ ያደረገው ይሄ ማስክ ያደረገው እንግዲህ ሰው በመግደል የተጠረጠረ ነው። ሰው የገደለ ነው። የአባቱ የአርሚ ኃይል ሁለት አዛዥ ነው። እንግዲህ ይህን ለማስፈታት ነበረ ስትጣር ነበር። በአርሚ ኃይል ሁለት እንግዲህ የወንጀለኞች ስብስብ ነው። ስለ አርሚ ሀያ ሁለት አመራር በሰፊው ከዚህ በፊት ስላወራን መድገሙ አስፈላጊ አይደለም። እንግዲህ በሚያሳዝን ሁኔታ የዛ አርሚ ሀያ ሁለት አመራር ልጅ ስለሆነ ብቻ ልድን ችሏል። የሚገርም ውሳኔ የተላለፈው ሁለት ሴትን በጭካኔ አጉል የሆነ አገዳደል የገደለ ነው። እንግዲህ ይሄ ሰው የተፈረደበት ሶስት ዓመት ነው። እንግዲህ ከሶስት ዓመት አንዱም አልፏል ማለት ነው። ይሄ ሰው የነ ስብሀት መንደር ተወላጅ ስለሆነ የፈለገ ነገር ቢያደርግ እንደውም ኋላ ከአካባቢው የደረሱ መረጃዎች ሁለት ሳይሆን ሶስት ወጣት ሴቶችን ነው በግፍ የገደለው የሚል ማስተካከያ ይደረግለት ተብሏል። ምናልባት ያለ ማስክ ከአካባቢ የደረሱ ፎቶዎች አሉኝ። ይሄን ግለሰብ ነው። በትግራይ ክልል ውስጥ ምንም ነገር ብታደርጉ የስብሀት ነጋና አካባቢው ከሆናችሁ ምንም መተኑም ማለት ነው። አባትየው ይሄን ነው በደምብ አባትየው ይሄን መስለው እንግዲህ ልጆቻቸው ወንጀል ሰርተው እንኳን እንዳይሞቱ ይከላከላሉ፣ እንዳይታሰሩ ዶሮ የሰረቀ እንኳን በዚህ ልክ ትሪት አይደረግም። ነገር ግን የሆነ ሆኖ የወንጀለኞቹ ስብስብ አባል ስለሆነ ምንም ሊደርስበት አይችልም ማለት ነው። ምንም ሊደርስበት አይችልም። እንግዲህ ይሄንን ወደፊት ትክክለኛ ፍትህ ሲመጣ ትክክለኛ ፍትህ ያገኛል። የሴቶቹም ፍትህ ይመጣል ተብሎ ይጠበቃል። ይሄ የዚህ የወንጀል ቡድን ቤተሰባዊ ቡድን ስብስብ መጨረሻው እየተቃረበ ስለሆነ ብዙም ያሳስብ አይደለም። ቅድም ለመንገድ እንደሞከርኩት የቆሰሉና የሞቱ የቲዲኤፍ አባላት ቤተሰቦቻቸው እንዳያውቁ ተከልክሏል አሁን ላይ ወደ አፋር ሄደው የሚሞት ካለ እዛው እንዲቀበር የቆሰለም ካለ መታከም ካለበት እዛው ነው፣ ካልሆነ እዛው መጨረስ ነው። ወደኋላ መምጣት አይቻልም። የሚቀበሩትም በማይታወቅ ቦታ እንዲሆንና ምልክት እንዳይሆን ተደርጓል። ያ ከዚህ በፊት ከሚያደርጉት የተለየ ነው። ከዚህ በፊት ከሚያደርጉት በእጅጉ የተለየ ነው። በጣም በጭካኔ የተሞላ ተግባር ነው የተደረገ ያለው የአፋር ወንድሞቻችን በበቂ ሁኔታ ባይ መልሱም በተወሰነ መልኩ በመለሱት ምላሽ የሞቱት እና የቆሰሉት ወደ ትግራይ እንዲመለሱ አልተፈቀደም። የሚመለሱም ከሆነ ወደ ቤተሰብ ሳይሆን ወደማይታወቅ አካባቢ በመውሰድ ምልክት ሳያኖሩ መቅበር ነው የተፈለገው። ዛሬ መግለጫ አውጥቷል። ይህ መግለጫ ከመውጣቱ በፊት መረጃ ደርሶኝ ነበረ፣ በስራ መደራረብ ምክንያት አላቀረብኩም። ታደሰን ሲያስጨንቁ ነው የዋሉት እነዚህ ኃይሎች መግለጫ እንዲያወጣ መግለጫውን እንዲያወጣ የተፈለገው መግለጫ በጊዜያዊ አስተዳደሩ በኩል ጠንከር ያለ ህወሓት ትክክለኛ አቋም ላይ እንዳለ በፌዴራል መንግስት የችግሩ ተጠያቂ እንደሆነ የዚህ ጦርነት ቀስቃሽ እንደሆነ ህወሓት መልአክ እንደሆነ አድርጎ እንዲያወጣ እና መግለጫ እንዲሰጥ ሲጫኑት ነበረ። ዛሬ ከጠዋት ጀምሮ ተሳክቶላቸው መግለጫ ወጥቷል። መግለጫው መያዣ መጨበጫ የሌለው ምን እንደሚያወራ የማይታወቅ ማንን እንደሚከስ የማይታወቅ ልክ እንደታደሰ ራሱ የተንተፋተፈ መግለጫ አውጥቷል። በተወሰነ መልኩ እነሱ መልተሳካላቸውም ግን ታደሰ ራሱ እኔ ምን እንደሆነ አላቅም። እነሱ እንዳሉት ውሸት ነው፣ መከላከያ ፌዴራል ነው ችግሩ ምናምን በሚል ቃል አልሄደም። የተበሰበሰ ነገር ነው። ነገር ግን ታደሰ በዚህ መልኩ ጫና ሲፈጥሩት ሚሉት በተወሰነ መልኩ የተሳካላቸው ይመስለኛል። እያስፈራረቱም እንደሆነ መረጃ ወጥቷል። እነሱ የሚሉትን ካላደረገና መግለጫ ካላወጣ ዋጋ እንደሚከፍል ያስፈራሩታል። እንግዲህ በዛ ተሳካላቸው ወይ ይሳካላቸው አይሳካላቸው፣ የምናውቀው ነገር የለም። ታደሰ ወረደ ግን በጣም በአስቸጋሪ ሁኔታ እጅግ በጣም አስቸጋሪ ሁኔታ ውስጥ ነው የዋለው፣ በጫና ውስጥ ነው የዋለው። አይ ቲንክ ብዙ ሳይቆይ መስመሩን ለማሳወቅ የሚገደድበት ጊዜ ሆኗል። መስመሩንስ ቢያውቁትም በሙሉ ይሄ የቀያየረ የሚለብሳቸውን ልብሶች፣ ጃኬቶች፣ ኮፍያዎች ከዚህ በኋላ ብዙ የሚያስክዱ አይመስለኝም። በፌዴራል መንግስት በኩል ስለዚህ ጦርነት እስካሁን የተባለ ነገር የለም። ነገር ግን በአንዳንድ ዓለም አቀፍ ሚዲያዎች ላይ የቲፒልፍ አሸባሪው ክንፍ በህግደፍ ትዕዛዝ ተቀባይነት ባደረሰው በደል በትግራይ በአፋር ህዝባችን ላይ ሁለት ሺና ከዛ በላይ ሰው እንደተፈናቀለ ነው መረጃ እየወጣ ያለው ሚዲያዎቹ እንደዛ ነው የሚዘግቡት። እኛ ደግሞ ያለን ቁጥር አይ ቲንክ ለማሰባሰብ ዝርዝሩ ሁኔታ ማሰባሰብን ይጠይቃል። ነገ ከነገ ወዲያ መረጃ ተጣርቶ ይወጣል። ቁጥሩ ግን እጅግ ከፍ ያለ ነው። እናቶችና ህጻናት እንድፈናቀሉ ሆነዋል። ይህ ሀይል ሌላ ምንም ሀይል ምንም ማድረግ አይችልም። ወደ እናቶችና ወደ ህጻናት መሄድ መንደሮችን መውረድ እንዳንበጣ ከዛ በኋላ ንጹሐንን ማሰቃየትና መግፋት ነው ቁጥሩ ምንም ሆነ ምን ነገር ግን በዓለም አቀፍ ሚዲያም በራሱ እኛም ለማጣራት በመሞከር ነው። የቁጥር ልዩነት ካልሆነ በስተቀረ የተፈናቀለ ህዝብ አለ፣ የተፈናቀለ ህዝብ አለ። ለዚህ የሚሆን በቂ ምላሽ ከአፋር ክልል እየተሰጠ ነው። ነገር ግን በፌዴራል መንግስት በኩል ያለው ምላሽ እስካሁን ከግምትና ከጭንቀት ውጪ እንዳያስቡ ሆኗል። መቼ ምን እንደሚመለስ አይታወቅም። በዓለም አቀፍ ኮሚኒቲ ዘንድም ለመንግስት ብዙ ፈተና ያለበት አይመስለኝም። ጦርነቱን ማን እንደጀመረ ትርክቱን ራሳቸው ጨርሰውታል። ህግደፍም በዚህ መልኩ ሊረዳቸው አልቻለም። በውጭ ያለውንም ዲፕሎማሲ እያንቀሳቀሱ አይደለም። በውጭ የነበረውንም አቅም አንኮታክተው እያበላሹት ነው ያሉት። እንግዲህ ከመሸ አዲስ ነገር አዲስ መረጃ ካለ በየመሀሉ ብቅ እንላለን። ለማንኛውም አሳዛኝም ቢሆን ከግንባር አካባቢ የተሰዉትን የቆሰሉትንና የተመቱትን ቲፐለፍ በተለየ ጭካኔ በተለየ ውሳኔ ወደዛ ወደ መሀል ሀገር እንዳይመጡና መታሰቢያም እንዳይኖራቸው እያደረገ ነው ያለው። የነ ታደሰ ወረደም ጉዳይ በቅርቡ ፍጻሜ ያገኛል። ወዴት እንደሆኑ አዳዲስ መረጃዎች ሲኖሩ ይዤ ለመቅረብ እሞክራለሁ። ለአሁኑ ግን በዚህ ለማጠናቀቅ እወዳለሁ። የነገ ሰው ይበለን። አርፍጄ ስለገባው ይቅርታ ጠይቃለሁ። መልካም ጊዜ ይሆንልን።